እንትን ሊሉ ሲል ትምህርት ቤታችን ራሱ ቅስት ነው። ምናም ምናም ምናም ምናም ብሎ ነው የሚያልቀው። ጥሩ ነሽ ደህና ነሽ ማለት ነው፣ ምናም ነው እና ወደ ካይሮ ከተማ ስትገባ ወከም ይዘየክ የሚል ቃል አለ አሉኝ። አልገባኝም፣ ምክንያቱም አረብኛ አላቅም እና ጋሼ ዝም ብዬ በመገረም አይነት ስታሳያቸው ምነው ጠጠረብሽ? እንዲህ አሉኝ። አዎ ይሄ ቃል በቃል ትርጉም የለውም፣ ባረፍተ ነገር ልንገር አሉኝ። ይህንን ነው ይሄ ልጅ እዛ ሰማው የሚለው ዩኒስ ልጅ፣ አንጻራዊ ነው ልጅ ያልኩት አንጻራዊ ነው እና ወከሚ ዘየክ ማለት ወደዚህ ከተማ ስትገባ ነው። እንግዲህ ስትገባ ራስን እንድታይበት ነው። ኖ እኔ በጣም የታወቅኩ ፕሮፌሰር ነኝ፣ በእኔ ልክ የተማረም ያወቀም የለም፣ ፓይታጎረስን አስከነደዋለሁ ምናምን ብለህ የምታስብ ከሆነ ትንሽ ፊኒሽንግ መስራት አይቀርም። ተቃልስ አውራ፣ ከአንተ በላይ አሌክሳንድሪያ ዩኒቨርሲቲ ከተቋቋመ ስንት ዘመኑ ነው? ስንት ፕሮፌሰሮች ነበሩ? ስለዚህ ያንተ ፕሮፌሰር መሆን ብዙ አይገርምም። ኖ ኖ ከኔ የተሻለ ዲፕሎማት የለም ምናም ምትል ከሆነ በነ አንዋር ሳዳትን ያገለገልኩ ብዙ ዲፕሎማቶች ነበሩ ኖ ኖ እኔን የመሰለ ቆንጆ የለም ብለሽ የምታስቢ ከሆነ ነፈርቲት እኮ እዚ ሀገር ነበረች አንገቷ ተሰርቶላት ነፈርቲት ሶ ቤኒፍ ክሊዮፓትራም ከዚሁ እሺ ያልኳቸው ሀብታም ነኝ የምትል ከሆነ እከሌ እከሌ እከሌ ገንዘባቸው ምን እንደሚያደርጉበት ግራ የገባቸው ሀብታሞች ያሉበት ከተማ ነው። ስለዚህ ያው በእነ ዩኑስ ደሞ ልግባና ደራሲ ነኝ እኔ ስምንት መጽሐፍ ደርሻለሁ አስራ አምስት ያልተነበበ የለኝም አሁን ድጋሚ የሚታተም እንኳን የለኝም ብለ የምትንቀባረር ከሆነ ስንትና ስንት ደራሲ ከስንት ጀምሮ ከነሼክስፒር ወደኋላም ሆሜር ዘ ብላይንድ ምናምን ጀምረ ደራሲ ነበረ። ስለዚህ ወከም ይዘየክ ማለት አምባሳደር ሊያርም ይችላል። አጠገቡ አምባሳደር መሆኑን አላወኩም፣ ሰውየውንም አላወኩትም። አጠገቡ ቁጭ ብያለሁ። ምንም ማድረግ አይቻልም ብዙ ስራ እንደሰራ ነግሮኛል። ግን አንተ መሆኑን አላወቁም። ይቅርታ እና ማሰሪያው ምንድነው? ዝም ብለህ ተቀላቀል ማለት ነው። ፈንጠር ብለህ አትቁም፣ እኔ ምናምን ብላ አትንቀባረር። በቃ ዝም ብለህ ተቀላቀል። ና ማዋጣት ያለብህን ነገር አዋጣ፣ ለህብረተሰቡ መጽሐፍን መጽሐፍ ካለብህ ትጽፋለህ መጀንሎ ምናምን አሁን ሰውዬ እዚህ ጋር ሲቆም እራሱ በጣም ይገርመኛል ብዙ ቀን መኪና ውስጥ የሱ እንትን ነበሩ በጣም ወድጀው ማለት ነው በጣም በጣም ወድጀው ግን ብዙ አሉ በየመልካቸው ናቸው እንጂ ስለዚህ ወከሚዘየክን ከዛ ነው የወሰደው ዛሬ ህዳር 14 ነው ዛሬ አሁንና እዚህ ቦታ ላይ እንድንገናኝ፣ ደህና ይህን የየኑስን መጽሐፍ እንድንመርቅ እግዚአብሔር ወይም አላህ ስለፈቀደ እናመሰግናለን። ያው ደህና መሽቶ ደህና ተነጋ፣ ተመስገን ነው ያንተ ዋጋ ነው የሚባለው። እኔ በበኩሌ የነፍስያ ድምፅ ሲመረቅ ታዳሚ ብቻ ሳልሆን